ተፈጥሮ ከሆኑት ደግሞ ሰውም ከሰራቸው መካከል ቀልብ የሚስቡ መስህቦችን የሆነለት ቦታው ድረስ ዘልቆ እንደያለበት ደግሞ በርቀት ሆኖ ቢኮመኩም መታደል ነው። በርቀት ከሚሆኑ የመጎብኛ መንገዶች መካከል መገናኛ ብዙሃን ይገኙበታል። ይህን ልብ ያለው የደቡብ ኢትዮጵያ ቱሪዝም ቢሮ ከልዩ ልዩ መገናኛ ብዙሃን የጋበዛቸውን ባለሙያዎች ይዞ ለአንድ ሳምንት የቆየ ጉብኝት አካሂዶ ነበረ። ከወላይታ ሶዶ የጀመረው ጉብኝት መቋጫውን ሐመር ላይ ሲያደርግ በዚያ የቱሪዝም ሚኒስትሯ ተገኝተው ነበረ። ከእርሳቸው ጋር ያወራነውንና ጉብኝቱን በወፍ በረር እነሆ። የተለያዩ መገናኛ ብዙሃንን የቱሪዝሙን ቤተሰቦች እንደዚሁም ደግሞ የደቡብ ኢትዮጵያ በቱሪዝም ዘርፉ ላይ ያለውን መዋቅር በአጠቃላይ ክልሉ ያሉትን የቱሪዝም ሀብቶች የማስተዋወቅ እንደዚሁም መገናኛ ብዙሃኑም በክልሉ ያሉትን የቱሪዝም ሀብቶች እንዲያዩ የተለያዩ ዘገባዎችን እንዲሰሩ የፋሚላራይዜሽን ትሪፕ ነበረ ሲካሄድ ቆየ፣ ላለፉት ስድስት ቀናት። እንግዲህ በዚህ ቆይታ ውስጥ በክልሉ የተለያዩ አካባቢዎች ላይ መገናኛ ብዙሃኑም እነዚሁም በጉዞ ላይ የተሳተፉት አካላት ቅኝቶችን አድርገዋል፣ ጉብኝቶችን አድርገዋል። እንኳን በደህና መጣችሁ እንላለን። አሁን የምትገኙት በወላይታ ሶዶ ዩኒቨርሲቲ አገር በቀል ዕውቀት ጥናት ተቋም ስር በተደራጀው ሙዚየም ነው። ብዙ ነገር ካበሏቸው በኋላ እሱ የሆነ ሙዚቃ ይከፍትላቸዋለሁ፣ ያንን ይወዳለሁ። ቢላንዷን የሚሰራው ከቆጮና ከአድንጓሬ ነው። እኛም እንግዲህ ለቱሪዝም ሚኒስቴር የተሳተፍንባቸው የጉብኝት ስፍራዎች ነበሩ። በእነዚህ ቦታዎች ላይ ስለ ሀገራችን ምን ያህል እናውቃለን የሚለው ትልቅ ጥያቄ የጫረብን ነበረ። ማዜ ብሔራዊ ፓርክ በ1997 ዓ.ም ምረት የተቋቋመ ፓርክ ነው። ማዜ ብሔራዊ ፓርክ ውስጥ የሚገኙ የሳይንስ ሰርቲፊኬት ወይም ኮርክ የሚባሉት ነጭ አለ፣ ቀይ አለ፣ ሰማያዊ አለ እና አረንጓዴ አለ። ማለት አንድነትን የሚገልጽ ሰላምን የሚገልጽ አብሮነትን የሚገልጽ ማለት ነው። በቆሎ የሚዘጋጅ እሸት ነው፣ ጉሺ ይባላል። የሙዚየሙ መጠሪያ የደቡብ ኦሞ ምርምር ማዕከልና ሙዚየም ነው የሚባለው። እነዚህ የጉብኝት ቆይታችን ወቅት የባህል አባቶችን፣ የጎሳ መሪዎችን አግኝተን አነጋግረናል። ገና ያልተነገረ በጣም ብዙ ምቅ ታሪክ እንዳለ ብዙ ትውፊት እንዳለ ተመልክተናል። ኮንሶ ላይ ለምሳሌ በነበረን ቆይታ ማህበረሰቡ ለብዙ ዘመናት ሲጠቀምባቸው፣ ሲገለገልባቸው የቆዩ እሴቶቹ ምን ያህል ባለም አቀፍ ደረጃ እውቅና እንዳስገኙለት ይሄ ደግሞ የታታሪነቱ ውጤት እንደሆኑ ተመለከትንበት ነው። እነዚህን ሀብቶች ማስጠበቅ ዓለም እንዲያቃቸው ማድረግ ያስፈልጋል የሚለውንም በዚሁ ቆይታችን ተመልክተናል። ጋሞ ላይ ዳቆራ ቢታይ ነው። አሁን ደግሞ ደቡብ ኦሞ ነው የምንገኘው። በዚህ ዞን ውስጥ ያሉ የተለያዩ ብሔረሰቦች አሉ። ከነሱ ጋር ባህላዊ ጨዋታቸውን፣ የተለያዩ ባህላዊ ምግቦች ትውፊታቸውን፣ ታሪካቸውን ለመስማት እንደዚሁ በጣም ውብ የሆነውን ማንነታቸውን ለማየት እድል ያገኘንበት ነበረ። የዓለም አቀፉ ማህበረሰብ የተለያዩ ቱሪስቶች እዚህ አሁን ያለንበት ስፍራ በጣም ብዙ ቱሪስቶችን ተመልክቻለሁ። በጣም ጥያቄ የፈጠረብኝ ግን የውጭ ቱሪስቶች እንደተመለከትኩት ሁሉ ምናለ ኢትዮጵያውያን ደግሞ ይሄ የእርስ በርስ የመተዋወቅ ራሳችን ኢትዮጵያውያን ኢትዮጵያን የማየት ልምዳችን መዳበር እንደሚኖርበትም እንደዚሁ በዚሁ ጉብኝት በደንብ የተረዳንበት

አካባቢዎች በጣም እምቅ አቅም አላቸው። በተለይ ደግሞ ለጥበብ ሰዎች በጣም ትልቅ ባት ሊሆኑ የሚችሉ ብዙ ነገሮች አሉ እዚህ። በጣም ማስደናቂ ፊልም ሊወጣቸው የሚችሉ ታሪኮችን ሰምቻለሁ። መልካ ምድራቸው ለፊልም የተለያዩ ቀረፃዎች በምስል እጅግ በጣም የሚያስደንቁበት ያላቸውን ተፈጥሯዊ መልካ ምድሮች ተመልክቻለሁ። አሁንም እንደምንመለከተው ለሙዚቃ የተለያየ ምት ያላቸው በውስጣቸው ልዩ የሆነ ዜማን የያዙ የተለያዩ የጭፈራ አይነቶችንም የተመለከትንበት ነው እና ገና ኢትዮጵያን ገልጠን ለዓለም ለማሳየት በምናደርገው ጥረት ውስጥ እኛም ራሳችን በኢትዮጵያውያን ሀገራችንን የማወቅ ኃላፊነታችን መወጣት እንዳለብንም በደንብ የተገነዘብንበት ጉዞ ነው ብዬ ነው የምወስደው። አዲስ አበባ ሆየ ጋኔ ሆንዞ ሆንዞ አናናተ ጋኖሪተናግባው አካባቢው ላይ ለጎብኚዎች ምቹ መሰረተ ልማቶችን ለመዘርጋት እንደዚሁም ደግሞ አገልግሎት አሰጣጥም ላይ በመሰረታዊነት ሊሰራ እንደሚገባ በደንብ ቅኝት ያደረግንበት ነው። መገናኛ ብዙሃን በጣም ትልቅ ኃላፊነት አለባቸው። ይህንን ድል የሆነ ሀብት ለዓለም የማሳየት ለኢትዮጵያውያን የማስታወቅ ኃላፊነት አለባቸው። ያንን እንዲወጡ አደራ ላለው። የፊልም ሰሪዎችን፣ የሙዚቃ የግጥም ደራሲያንን፣ ዜማ ደራሲያንን፣ የተለያየ ስራ ውስጥ የሚሳተፉ የጥበብ ሰዎች ከተፈጥሮ፣ ከባህሉ፣ ከትውፊቱ ብዙ ታገኛላችሁ ለማለት ነው የምፈልገው። በጣም አመሰግናለሁ።